የተለያዩ ጥፋቶችን ያስተፋቸዋል። ነገር ግን አላህ አስቀድሞ የጠቀሰው ትልቅ ጥፋት ሸይጣን በቁጥጥሩ ስር ያደረጋቸው ሰዎች ላይ የሚያደርሰው ጥቃት ምን ሆነ? ኒሲያኑ ዚክሪላህ አላህን ማስታወስን መርሳት። የሰው ልጅ እሱ ላይ የሚደርስ ትልቅ አደጋ ቢኖር የቀልብ መድረቅ አደጋ ነው ተብሏል። የቀልብ መድረቅ አደጋ መነሻው ደግሞ አላህን ማስታወስን መርሳት ነው። አላህን ማስታወስ በምላስ ብቻ እስትግፊሩላህ እስትግፊሩላህ ማለት አይደለም። በዋነኝነት ሦስት ክፍሎችና አይነቶች አሉት። አላህን ማስታወስ አንደኛው በምላስን፣ ቀላሉ ብዙ ሰዎች የሚያደርጉት ነው። ሁለተኛው የልብ ነው። በልብ አላህን ማስታወስ እሱን መውደድ፣ እሱን ማክበር፣ ከእሱ ጋር ለመገናኘት መጓጓት፣ መናፈቅ። ሦስተኛው የተግባር የተግባር ዝክር፣ ዘካም በአግባቡ ማውጣት የተግባር ዝክር የተበደርነውን በጊዜ መመለስን። የተግባር ዝክር አዳን እንዳለ መስጂድ መገኘት። የተግባር ዝክር ከፊት ለፊታችን አላህ የሚጠላው የሚከለክለው ነገር ሲኖር አይናችንን ሰበር ማድረግ። የተግባር ዝክር ሴት ልጅ ሒጃብ ማድረግ መገላለጥን ተኳኩሎ ተገላልጦ መሄድን መተው። እነዚህ ሶስቱ ሲሟሉ አንድ ሰው በትክክል አላህን ያስታውሳል ይባላል። ቀላሉ ዝቅተኛው ዝክር የምላስ ዝክር ነው። ከባዱ የልብና የተግባር ዝክር ነው። አላህ የወፈቀው ሰው ከሸይጣን ግዛት ነፃ ያወጣው ሰው በምላሱም በልቡም በተግባሩም አላህን ያስታውሳል። ሸይጣን የማረከውና የእሱ ባሪያ ያደረገው የተሾመበት ሰው በምላሱም በልቡም በአካሉም አላህን ማስታወስን ይረሳል። በምላሱ ግን አንዳንዴ ሊያስታውስ ይችላል። አንዳንዴ ከሰው ጋር ሲሆኑ ወይም ዝክር የሚያደርግ ሰው ሲያገኙ በምላስ ሱብሃነላ ሱብሃነላ ሊሉ ይችላሉ። ነገር ግን ከእንደዚህ አይነቱ ሰው ሲርቁ ወዲያው ማስታወስ የሚጀምሩት ሌላ ነገር ነው። ወላ የዝኩሩነ ላሃ ኢላ ቀሊላ ብሏል፣ በመላስ ማለት ሙናፊቆች ጥቂትን እንጂ አላህን አያስታውሱም ብሏል። የመላሱን ዝክር ነው። ሰው ሲያዩ ሊያስታውሱ ይችላል፣ ለማመሳሰል ሊያስታውሱ ይችላል፣ ከንፈር ሊመጡ ይችላል። ነገር ግን ጨለማ ቦታ ላይ ሲሆኑ፣ ለብቻቸው ሲሆኑ አላህ ተባረከ ወተዓላ የከለከለውን ነገር ይዳፈራሉ አያስታውሱትም። አላህ ተልቁትልቁ የአላህ ማስታወስ ለብቻ ሲሆኑ ጨለማ ቦታ ላይ ሲሆኑ ሰው አያኝም፣ ይሄን ወንጀል ብሠራው ምንም ችግር የለውም የሚባሉበት ቦታ ላይ ሲሆኑ አላህ እኮ ያያኛል ብሎ በልብ አላህን አስታውሶ ከወንጀል መታቀብ የቂያም ቀን ከጭንቁ የሚያድነው ይሄን። ሜዳ ላይ ውጭ ላይ ከሰው ጋር ሲሆኑ በገሃድ አላህን አስታውሶ ለብቻ ሲሆኑ ጨለማ ላይ ሲሆኑ አላህን መርሳት ፍራ ላይ ዋጋ ያስከፍላል። ጋራ ካከል መልካም ሥራ ይዘው አላህ ፊት የሚቀርቡ ሰዎች አሉ፣ ነገር ግን አላህ የቦነን አብዋራ ያረግባቸዋል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ማናቸው እነዚህ ያ ረሱላላህ፣ ይንገሩን ሳናውቅ ከነሱ እንዳንሆን ሲሏቸው፣ እነዚህ ማን እንደናንተው ሙስሊሞች ናቸው፣ ለስሙ ኸይር ስራ የሚሰሩ ሰዎች ናቸው፣ ለይልም የሚሰግዱ ናቸው፣ አልፎ ተርፎ ፈርድ ላይ የሚንገዳገዱ ሰዎች አሉ። ነገር ግን እነዚህ የቂያም ቀን ጋራም ያካክለውን መልካም ስራቸውን አላህ የቦነን አብዋራም ያረግባቸው ሰዎች ተፈርዱ አልፈው ሱናም ይሰግዱ ናቸው ታዲያ ይሄ ከባድ አደጋ እንዲደርስባቸው ያደረገው ምንድን ነው ካልክ፣ ወላኪነሁም ኢዛ ኸለው ቢመሓሪሚላህ ይንተሃኩሃ ላይ ላዩን ጥሩ ናቸው። የአካሉን ዕባዳም ያደርጋሉ። ነገር ግን አላህ ሓራም ያደረገውን ነገር ለብቻቸው ገለል ብለው ሲያደርጉት ይደፍሩታል። ይስተሕወዘ ዐለይሂም አሸይጣኑ ፈእንሳሁም ዚክራላህ በሁሉም ሁኔታና ቦታ ላይ አላህን እንዳያስታውሱ አረጋቸው።

ወከዛሊከ የውማ ቱንሳ እዚህ ዱንያ ላይ ሓላል ሓራም ሚቻል ማይቻል ሚወደድ ሚጠላ እያሉ የሚያስተምሩ ዕለሞችን አላህ ተባረከ ወተዓላ አስገኝቷል አላህም የሚወደውና የሚጠላውን የሚያሳውቅን የሚገልጽን ቁርአን ልኳል ግን ብዙ ሰዎች እሱን ችላ ይላል ይተውታል ይህ አይነት ጥፋት ላይ የነበሩ ሰዎችን የቅያም ቀን አላህ ሲቀሰቅሳቸው እጉር አድርጎ ይቀሰቀሳቸዋል ማያታቸው ለምን ውር አደረከኝ? ዱንያ ላይ አይነበረ ሲል አውልክን ታይ ነበር። ነገር ግን የእኔ መመሪያ ትዕዛዝ፣ ቁርአን ምክር መተወልህ በነሲተሃ ተውከው። ወከዘሊከ አልየውመ ቱንሳ፣ ያኔ ዱንያ ላይ ቁርአንን፣ ሐዲትን፣ ሸሪዓን እንደተውከው ዛሬም እኔ ከራሕመቴ ተውሃለው እጥልሃለው ይላል። እዚህ አላህን ስንተው ሸይጣን በሱ ስር ያደርገናል።

ይሻል። ከዚያ ውጪ ግን ባለ ክፍት ጊዜ ልቅ የሆነ ዝክር ከማድረግ ቁርአን መቅራት ነው ይሻል። ፋንሳሁም ዚክርላህ ቁርአንን አስረሳቸው፣ በመልኩ መቅራቱንም አስረሳቸው፣ ክዝም አይላቸው። በየቀኑ መጽሔት ገዝተው ሲያነቡ፣ ልብወለድ ገዝተው ሲያነቡ፣ የተለያዩ ሰዎች የሚልኳቸው መልእክቶችን ከሞባይላቸው ከኮምፒውተራቸው እንደገባ ገባ ከፍተውም ያነቡ

በሚሠራው ወንጀል ምክንያት እንጂ ተብሏል። ቁርአንን ሐፍበ መልሶ ይረሳ ቁርአን ተፍሲሩን ተምሮት ደጋግሞ ማጥናትን ችላ በማለቱ ምክንያት የተማረውን ተፍሲር መልሶ የረሳ ቁርአን ተተርጉሞለት ከትርጉሙ ውስጥ አንድ እሱ የሚያጠፋው ጥፋት እንዳለ ካስታወሰ፣ ካወቀ በኋላ ያን አንቀጽ ደጋግሞ ማስተንተን ማንበብትቶ መልሶ ወደዛኛው ወንጀል የተዘፈቀ ሰው ፈአንሳሁ ሸይጣኑ ዲክረማ፣ ሸይጣን አላህን ማስታወስ እሱ ከሚጠላው ነገር መታቀብን አስረስቶት ሄዳ ራሳችንን ልንፈትሽ ከቁርአን ጋር ያለንን ግንኙነት ልንመረምር ይገባናል። ወከዛሊክ ፈአንሳሁም ዚክርላህ አንሳሁም ሶላታ ሶላትን አስረሳቸው ሶላትን አስተዋቸው ማለት ነው። ዙህርን ከአስሩ የሚሰግዱ ሰዎች አሉ። ዘውትር መግሪብን ከአስር ጋር የሚሰግዱ ሰዎች አሉ። ድግስ ሲኖር ሰርግ ሲኖር ዙህርን ከመግሪብ ጋር የሚሰግዱ እናቶች አሉ፣ እህቶች አሉ። ልክ ፀሐይ ልትጠልቅ ስትል አረገው አልሰገድኩም አስከ አልሰገድኩም፣ ተደበሉ ይላል። አንሳሁም ሸይጣን ዚክረሏህ ፊ ሶላህ ወአቂሚ ሶላተ ሊዚክሪ እኔን ለማስታወስ ሶላት ስገድ ተብሏል። ሶላት እንዳንሰግድ ካረገን፣ ንግዱን እያተጣፈን፣ ወሬውን እያተጣፈን ሸይጣን ተቆጣጥሮናል ማለት ነው። ነቢያችን ዐለይሂ ሶላቱ ወሰላም ኢማም አቡ ዳውድ፣ ሌሎችም ከአቡ ደርዳእ በዘገቡት ሐዲስ ሶስት ሰዎች ከተማም ይሁን ገጠር ውስጥ የሚኖሩ ሦስት ግለሰቦች ተሰብስበው ሶላት ማይሰግዱ አዳን ማይሉ ከሆነ ሸይጧን ይቆጣጠራቸዋል። አደራችሁን ከጀማዓ ጋር ሁኑ፣ አደራችሁን ከጀማዓ ጋር ሁኑ። ተኩላ የሚበላው ከበጎች መንጋ ተነጥለ ይወጣችን በግ ነው ብለዋል። አይሶላት ወሰላም ነው። አዳን ስትሰማ መተስገድ ማለት እኛ ሰፈር መስጂድ የለም አትበል። ሶስት አራት አምስት ሙስሊሞች ካሉ ባሉበት አካባቢ መስጂድ ፈጥረው መስገጃ ፈጥረው ቤታቸው አንድ ክፍል ይሁን በረንዳ ይሁን ሊሰግዱ ይገባቸው። ገጠርም ይሁን ከተማ ሶስት ሰዎችና እና ከዛ በላይ ቁጥር ያላቸው ሰዎች ኖረው ተሰባስበው የማይሰግዱ ከሆነ ሸይጣን ይቆጣጠራቸዋል፣ ይሾምባቸዋል። ሶስት ጅሙዓ ያለፈው ሰው ልቡ ይታሸጋል ብሏል ነብዩ ሰለላሁ ዐለይሂ ወሰለም መስገድ እየቻለ ሱቅ መዝጋት አልችልም፣ ክፍለ ሀገር ተመላላሽ ነኝ፣ ሌላ ገዴ ዛልክ እያሉ ዱንያዊ ምክንያትን እየደረደሩ ሶስት ጅሙዓ የሚያሳልፉ ልባቸው የታሸነ። የዕለት ጉርሴን ማገኘው ታክሲ በማሽከርከር ነው፣ የመንግስት ወይም የግል ድርጅት ውስጥ ተቀጥሬ በመስራት ነው እና ወጥቼ መስገድ አይፈቀደልኝም፣ እዛው ካኬን አንጥፌ እሰግዳለሁ ይሏል። ማነው እንደዚህ አርገ ያለ? ጁማ ፈርድ ነው፣ ግዴታ ነው። ጁማ እንደ ዙሁር አይደለም ስራ እስኪያመቻች ድረስ የራሱን የሚስቱን የልጆቹን ጉርስ የሚያገኘው በእንደዚህ አይነት ስራ የሆነ ሰው ዙህርን አስርን በዚህ መልኩ ሊሰግድ ይችላል እስከ መቼ አማራጭ አጥቶ የለት ጉርሱን ስላጣ እንዲህ አይነት ስራ ውስጥ የገባ ሰው የገባው አማራጭ ስላጣ ከሆነ ይሄን የሚያደርገው እስኪወጣ ድረስ እስኪያመቻች ድረስ ከሆነ ይሄ የምንለው ምን ሶላት ላይ ነው ከጅማ ውጪ ያለ ሶላት ላይ ነው ጅማ በሳምንት አንዴ ነው የሚመጣው ለጅማ ሲሆን ሁሉንም ነገር ወደ ኋላ ብሎ ወጥቶ መስገድ አለበት ሁሉን ነገር አቆሞ መስገድ አለበት። ማድረግ እየቻለ አይ ብሎ ሶስት ጅምዓ ካለፈው ልቡ ይታወራል ይታሸጋል፣ ተብላል። ፈአንሳሁም ዚክረላሂ ኡላኢከ ሒዝቡ ሸይጣን። እንዲህ አይነት ሰዎች የሸይጣን ጭፍራዎች ናቸው። ሸይጣን የተቆጣጠራቸው አላህን ማስታወስን ያስረሳቸው ሰዎች የሸይጣን ጭፍራዎች ናቸው። የሸይጣን ጭፍራ መሆን ጉዳቱ ምንድ ነው ካልክ፣ አላ ኢነ ሒዝበ ሸይጣኒ ሁሙ ልኻሲሩን። ንቁ ሰዎች ሆይ ስሙ የሸይጣን ጭፍራዎች የሸይጣን ስብስቦች እነሱ ናቸው ከሳሪዎች፣ አሉ እነሱ ናቸው ውሸታሞች፣ አንደኛው ውሸታም እነሱ ናቸው። ዱንያ ላይ የተለያዩ የሚፈሩ የኪሳራ አይነቶች አሉ። ትልቅና ግልጽ ሊፈራ የሚገባው ኪሳራ የእነሱ አይነት ኪሳራ ነው። ሸይጣን የተቆጣጠረው አላህን አኺራን ማስታወስን ያስረሳው ሰው ኪሳራ፣ የከሰሩት ብር አይደለም ወርቅ አይደለም ህይወታቸውን ነው የከሰሩት። ዱንያ ላይ አንዴ ኖሮ ጀነት የሚገዙበትን ኢማን መልካም ስራ ይዘው የሚሄዱበትን እድል ነው የከሰሩት። ጀነት ላይ ለአማኞች ለሙእምኖች ያዘጋጀውን ጸጋ ኒዕማ፣ ሰላምን ነው የከሰሩት። የእሳት ራትን የሆኑት